የአብርሃም ጓደኞች እንግዲህ ተሰብስበው ሄርሜላን እንደደበደቧት እንግዲህ አንድ መረጃ እየወጣ ይገኛል። እሱ ብቻ አይደለም። በጣም በሚገርም ሁኔታ እንግዲህ ሁሉም ሰው ማለት ይቻላል በአሁኑ ሰዓት በተለይ ሄርሜላ ላይ እጅግ በጣም ብዙ ነገሮችን እያወራ ይገኛል። በጭራሽ እንግዲህ ከአብርሃም ጋር መሆን የለባትም ብሎ ሁሉም ሰው ተነስቷል ማለት ይቻላል። እንግዲህ በሌላ በኩል ደግሞ ሩታ አዲስ ውሳኔ ወስናለች። ምንድን ነው አዲስ ውሳኔ? አዲስ ነገር ስላለ በዚህ ቪዲዮ በደንብ አድርጌ ምነግራችሁ ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ እጅግ በጣም ውስብስብ የሆኑ ነገሮችን እየተመለከትን እንገኛለን። በተለይ እንግዲህ የአብርሃም ጓደኞች በሚገርም ሁኔታ ተቀይሮ በተለይ ሄርሜላን እያሳደዱ እንደሆነና አንዳንድ ነገሮችም እያደረጉ እንደሆነ ሰምተናል። እሱ ብቻ አይደለም፣ በጣም የሚገርማቸው ነገር በትናንትናው ዕለት እንግዲህ እጅግ በጣም በሚገርም ሁኔታ እንግዲህ ፈረንጁ እና በተለይ ቢኒም እንግዲህ ተገኝቶ አብርሃምን ሲያስረዱት ነበረ ከህይወት መውጣት አለባት። በተለይ ሄርሜላ የምታደርጋቸው ነገሮች እያንዳንዱ እጅግ በጣም የሚያስጠላ ነገር ስለሆነ ካሁን በኋላ ከአንተ ህይወት መውጣት አለባት ብሎ እንግዲህ ብዙ ሲፎክሩ ነበረ። እሱ ብቻ አይደለም፣ እሷንም እንግዲህ ሲያስፈራሯት ነበረ በተደጋጋሚ ማለት ይቻላል። እሷም ስትናገር ነበረ እጅግ በጣም ማስፈራሪያ ብቻ ሳይሆን እኔ ላይ ጉዳት ለማድረስ እየተሯሯጥ እንደሆነ አግኝቻቸዋለሁ ወይም ደግሞ እንግዲህ ሲሄድም ከጀርባ የተከተሉኝ በጣም ብዙ ነገር ለማድረግ ሲሞክሩ አምልጫቸው ነው የመጣሁት ብላ እንግዲህ ለአብርሃም ስታስረዳ ነበረ። አብርሃምም እንግዲህ እኔ በህይወት እስካለው ድረስ ሄርሜላን ማንም ሰው አይነካም ብሎ በዛቻ እንግዲህ ሲናገር እንደነበረ ሰምተናል። እጅግ በጣም በሚገርም ሁኔታ ደግሞ ሩታም በትላንትና ዕለት በሌላ ቻናል ቀርባ በተለይ እንግዲህ ከእዩ ጋራም አንዳንድ ነገሮችን ስታወራ ነበረ። እዩም ይቅርታ ጠይቆ በተለይ በዛን ሰዓት ፕራንክ የሰሩት ከአብርሃም ጋራ እንግዲህ በተለይ አብርሃምንም ሄርሜላን ጭምር ፕራንክ ለመስራት ሞክረን እንደነበረ እና በዛን ሰዓት እንዳልተሳካ ያንም ነገር እንግዲህ በዛን ሰዓት አንቺ ቅርብሎሻል ስለሆነ ይቅርታ ብሎ ይቅርታ ጠይቋት ነበረ። እንግዲህ እሱ እንዳለው ከሆነ ከአሁን በኋላ ሄርሜላ የምትባል ሴት የአብርሃም ሕይወት ውስጥ መግባት የለባትም ብሎ እሱም በሚገርም ሁኔታ እንግዲህ ሄርሜላን ሲቃወም ነበረ። እንግዲህ በጣም የሚገርማቸው ሁሉም ጓደኞቹ ማለት ይቻላል እንግዲህ የአብርሃም ጓደኞች በሚገርም ሁኔታ በሚገርም ፍጥነትም ፕራንክ በሚመስልም ነገር መሰለኝ ይህ ጉዳይ እጅግ በጣም አሳሳቢ ነው። ምክንያቱም እንግዲህ ሲቀየሩ እንደዚህ አይተን አናውቅም። በአንዴ ደግሞ እንግዲህ የሄርሜላ ጠላት ሆኖ አርፏል ማለት ነው። ሁሉም ሰው በዚህ ሰዓት እንግዲህ የሄርሜላ ጠላት ሆኖ ቁጭ ብሏል ማለት ነው። እንግዲህ የሄርሜላ ጠላት ሆነ ማለት ያው በምታውቁት መንገድ ሩታን እየደገፉ ወይም ደግሞ ሩታን ሰፖርት እያደረጓት ነው ማለት ነው። እንግዲህ አብርሃም ማንም ሰው ሄርሜላን እንዳይጠጋት ሄርሜላን የሚያገኝ ወይም ደግሞ የሚነካት ሰው ካለ ከኔ ጋራ ነው ማውራት ያለበት ብሎም እንግዲህ በጣም እየዛተ ይገኛል። ካሁን በኋላ በተለይ ሄርሜላ አንድ ነገር ከሆነች ሁላችሁንም አለቀም ብሎ በጣም እንግዲህ ሲዘት አይተናል በትላንትና ዕለት። እንግዲህ በዛሬ ዕለት ደግሞ ባገኘሁት መረጃ መሰረት በተለይ አንዳንድ ወሬዎች በጣም በሶሻል ሚዲያ ሲናፈሱ ነበረ። ሄርሜላ እንደተደበደበችና እና በተለይ የደበደቧት ደግሞ የአብርሃም ጓደኞች እንደነበሩ ያንን ነገር አንስቶ በጣም ብዙ ሰውም ሲያወራ ነበረ። የእውነት እንደዛ አድርጓል ወይ ሳያላደረጉ የሚለውን ነገር እኔም ለማጣራት ሞክሬ ነበረ። ባገኘት መረጃ እንግዲህ የተደበደበች ተብሎም የተወራው ወሬ በተለይ ከትላንትና ውለት የተገኘው ቪዲዮ ሲያቀነባብሩ ስለነበረ ነው እንጂ ምንም አይነት ጉዳት እንዳልደረሰባት እንግዲህ ለመስማች እያለሁ፣ አንዳንድ ሰዎች እንግዲህ ባለማስተዋል አንዳንድ ስህተቶችን እየሰሩ ይገኛሉ። በተለይ እንግዲህ ሳታጣሩ ወደ ሚዲያ ባታወጡ የተሻለ ነው ብዬ ነው የማስበው። ምክንያቱም እንግዲህ የአንድ ሰው ህይወትም ሊበላሽ ይችላል። በአሁኑ ሰዓት ህይወታቸው እጅግ በጣም ከባድ በሆነበት ሰዓት ላይ በእንደዚህ አይነት እንግዲህ በተለይ መረጃ መምጣት እጅግ በጣም ስለሚያሳፍር እባካችሁን፣ እባካችሁን እንደዚህ አይነት ነገር የምትሰሩ ሰዎች በጣም ብዙዎቻችሁ አላችሁና አደራችሁ ከዚህ ነገር ብትጠነቀቁ የተሻለ ነው ብዬ እነግራችኋለሁ። ምክንያቱም ከዚህ በፊትም በጣም ብዙ ነገር ተፈጥሯል። ታውቃላችሁ። በተለይ በአብርሃምና በሩታ ጉዳይ እጅግ በጣም የማይባሉ ነገሮችን ብላችሁ ያፈራችሁት በኋላ ላይ እንግዲህ መሀል ላይ ስለምትቀሩ እባካችሁም ብታቆሙ የተሻለ ነው ብዬ ነው የምነግራችሁ። እንግዲህ ባገኘሁት መረጃ መሰረት በተለይ ሄርሜላ ተደብድባለች ወይም ጉዳት ደርሶ ይደርሱባታል ተብሎ እንግዲህ የተወራው ወሬ ወይም ደግሞ ይህ መረጃ ፍጹም ውሸት እንደሆነ መረጃው ደርሶኛል ማለት ነው። አንዳንድ ነገሮች እንግዲህ በጣም እየተካበዱ መጥቷል። እጅግ በጣም ብዙ ነገሮችም እየተፈጠሩ ይገኛሉ። እንግዲህ ሩታም የራሷን ውሳኔዎችን፣ ትልልቅ ውሳኔዎችን እንደወሰነች በዛሬ ዕለትም ሰምተናል። በተለይ እንግዲህ ሩታ የወሰነችው ትልቁ ውሳኔ የፍቺ ጥያቄውን ከፍርድ ቤት አውጪ ተብላ ተጠይቃ ነበረ። በሽማግሌዎች እንግዲህ በጣም በተደጋጋሚ ማለት ይቻላል ሩታ ስትጠየቅ ነበረ ሁሉም ነገር እንደሚስተካከልና እሷም ይሄንን ቅድመ ሁኔታ እንድትወጣ በጣም ሲጠይቋት ነበረ። እሷም እንግዲህ ከዚህ በፊት አብርሃምና ሄርሜላ ከተለያዩ ሁሉም ነገር ማድረግ እንግዲህ እችላለሁ ወይም ደግሞ የፍቺውን ጥያቄ እተዋለው ብላ ነበረ። እንግዲህ በሚያሳዝን ሁኔታ እሷ በጭራሽ ካሁን በኋላ እንደዚ አይነት ጥያቄ እንዳጠይቁኝ አብርሃምና ሄርሜላ ያላቸውን ግንኙነት እስካላቆሙ ድረስ እኔ ምንም አይነት ንግግር አልፈልግም ብላ ያንን ነገር እርግጠኛ ሆና ተናግራለች ማለት ነው። እንግዲህ የወሰነችው ውሳኔ አብዛኛው ሰው ማለት ይቻላል ይደግፈዋል። ምክንያቱም አብርሃም በዚህ ሰዓት የሚያደርገው ነገር እጅግ በጣም የሚያሳፍር ነገር ነው። በተለይ እንግዲህ ከሄርሜላ ጋር ያለውን ግንኙነት አቁም ተብሎ የባሰ የባሰ እንግዲህ አሁን እየባሰ መጥቶ ሌላ ነገር ውስጥ ገብተዋል ማለት ነው። በሌላ በኩል እንግዲህ ያው እንደምታውቁት ሄርሜላ እና አብርሃም አንድ ክፍል አብሮ እየኖሩ ነው በዚህ ሰዓት እጅግ በጣም በሚያሳፍር ሁኔታ በጣም በተደጋጋሚ ማለት ይቻላል እንግዲህ ሄርሜላና አብርሃም በጣም ይገናኛሉ። በተደጋጋሚ እንግዲህ አንድ ክፍል ውስጥ እያደሩ እንደሆነም ተሰምቷል። ይሄ ሚስጥር ባይ እንግዲህ ከዚህ በፊትም እኛም ስናወጣ ነበረ። እንደዚህ አይነት ነገሮች አሉ፣ እባካችሁን የምታውቁ ሰዎች ካላችሁ ለእነሱ እንዲደርስ ሼር አድርጉ ብለን በተደጋጋሚ ስንጠይቃችሁ ነበረ። እንግዲህ እጅግ በጣም በሚያሳፍር ሁኔታ ያ ሆቴል የያዘው በተለይ አብርሃም የያዘው ሆቴል ውስጥ በጣም አስነዋሪ ነገሮችን እያደረጉ እንደሆነም እንግዲህ መረጃው እየደረሰን ይገኛል። እጅግ በጣም አሳፋሪ ነው። እንግዲህ በዚህ ነገሮች ቀጥሏል ማለት ነው። ነገሮቹ እየተባባሰ መጥቷል። በተለይ እንግዲህ ሄርሜላም ተስፋ መቁረጥ አትፈልግም። አብርሃም ላይ የምታረገው ነገር በየቀኑ እያሻሻለች እያሻሻለች፣ በተለይ ተወዳጅ ለመሆን እጅግ በጣም ትጥራለች። እሱም እንግዲህ እንደ በግ ማለት ይቻላል ወደ ሚነዳው ነገር ነው የሚነዳው ወይም ወደ አጀንዳው እንደው አንዳንዴ እንኳን ቀደም ብሎ ወይም ደግሞ ቆም ብሎ ማያስብም ዝም ብሎ እንግዲህ ይነዳል ማለት ነው። አብርሃም በዚህ ምክንያት እንግዲህ በጣም ብዙ ሰዎች ጋር ተጣልቷል። በተለይ እንግዲህ ከቤተሰቡ ጋራ ተጣልቷል። በጣም ብዙ ሰዎች ጋራ እንደዚህ አይነት ንግግሮችን ሲያደርግ፣ እጅግ በጣም ብዙ ሰዎችም እንግዲህ አብርሃምን በጣም ሲወቅሱ ነበረ። እንግዲህ አብርሃም በዚህ ቀጥሏል። ህይወቱም በዚህ እየቀጠለ ይገኛል። ይቀየራል ወይስ አይቀየርም? እንግዲህ እንደምታውቁት አብርሃም ስለሆነ ምንም የሚቀየር ነገር ይኖረዋል ብዬ አላስብም። ሩታም የራሷን ውሳኔ መወሰኗ፣ በተለይ በዚህ ሰዓት እጅግ በጣም ትልቅ ውሳኔ ነው የወሰነችው። የፍቺ ጥያቄውን አለማውጣቷ እጅግ ጥሩ እና ትክክለኛ ተገቢ የሆነ ነገር ነው። ራሱን እስካልቀየረ ድረስ ለእንደዚህ አይነት ሰውም እንግዲህ ቦታ መስጠትም የለባትም ብዬ አስባለሁ። እንግዲህ ሩታ እጅግ በጣም ብዙ ከባድ ጊዜያቶችን እያሳለፈች ነው። በተለይ በዚህ ሰዓት ማሳለፏም እጅግ ያሳዝናል። እንግዲህ የሩታ መውለጃ ቀንም በጣት የሚቆጠሩ ቀናቶች እንደቀሩና በተለይ በዚሁ በጥቅምት በያዝ ነው ወር ውስጥ እንግዲህ እንደምትወልድም እንግዲህ አንድ መረጃም ወጥቶ ነበረ። ያንን መረጃም ከዚህ በፊት ቪዲዮ ሰርቼ አድርሼላችሁ ነበረ። ያንን ነገር ነው እንግዲህ ዛሬ የሚያገኘውት መረጃ በተለይ እሷም ትልቅ ውሳኔ እንደወሰነች በተለይ አብርሃም ዙሪያ ያለው ትልቅ ውሳኔ ያው የፍቺውን ጥያቄ በፍጹም ካሁን በኋላ እንደማያነሱና በጭራሽ እንደማታወጣ ከፍርድ ቤት ያንን ነገር በደንብ አድርጋ ተናግራ ተናግራለች። እንግዲህ እሱ ብቻ ሳይሆን ደግሞ የመውለጃ ቀናም እጅግ በጣም በሚገርም ሁኔታ እየደረሰ እንደሆነ ሰምተናል። እንግዲህ ያገኘሁት መረጃ ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።